የአካባቢው ስነምህዳር ውብና ሳቢ ነው። ከጥቂት የእግር ጉዞ በኋላ እዚህኛው ዳገታማ ቦታ ደረስን። ስፍራው ከላይ ሲታይ ዳገታማ ይሁን እንጂ ውስጥ ላይ አስደናቂ ሚስጥርን ይዟል። የምንገኘው ከሀረሻይጣን ሀይቅ በስተሰሜን በኩል የአንድ የ20 ደቂቃ የእግር ጉዞ ተጉዘን የመጣንበት አይናጌ ዋሻ ይሰኛል። ይህ ዋሻ እንግዲህ ከጥንት ጀምሮ የነበረ መሆኑ ይነገራል። አካባቢውም ዙሪያውም በደን የታጠረ ነው። ውስጡም ላይ ደግሞ እንዲሁ በስፋት ያለ ምሰሶ የቆመ እንደ ቤት መሰል ዋሻ ነው። እዚህ ውስጥም የሚኖሩ ሰዎች አይተናል። እስከ እሳቸውም ጋር ንግግር የምናደርግ ይሆናል። ይህም አካባቢ የሚገኘው እንግዲህ በማዕከላዊ ኢትዮጵያ ክልል በስልጤ ዞን በቅበት ከተማ አስተዳደር ውስጥ ነው ማለት ነው። ከአዲስ አበባ ያለው ርቀት ከአረሽ ጣም ብዙም የተራራቀ አይደለም። በ143 ኪሎ ሜትር ርቀት ላይ ይገኛል። ጎብኚዎች ምቹን የሆነ አካባቢ ነው። መጥተው ቢጎበኙት ብዙ ነገር ይቀስማሉ ብለን እናስባለን። ወደ ውስጥም ሌላ ዋሻ፣ ጥልቅ ዋሻ እንዳለው ተነግሮናል። እስቲ ለማንኛውም አጠር ያለ ታሪኩን እዚሁ ከሚኖሩት አባት እንሰማለን። አሰላሙ አሌይኩም። አቶ መሐመድ ዩሱፍ ይባላሉ። በስልጤ ዞን ቅበት ከተማ አስተዳደር አጎዴ ቀበሌ የአይናጌ ነዋሪ ናቸው። የአይናጌ ዋሻ አፈጣጠር በአፈታሪክ ደረጃ ከባሌው ሼህ ሁሴን ጋር የተያያዘ እንደሆነ ነግረውናል። የምታዩት ኑር ሁሴን ተብለው ለሚጠሩ እስላማዊ ሃይማኖትን የያዙ እሳቸው፣ እንግዲህ ለሳቸው ነው የሰራው እዚህ ላይ ቁጭ ብለው ሰባ ዓመት ደርሰዋል። ከዛ በኋላስ ከፊት ለፊታቸው ደግሞ ያለ ጥልቀቱ ከመቶ ሜትር በላይ የሆነ ዋሻ ይከብበው ያን ደግሞ ከፍቶላቸው እዛ ላይ ገብቶ ምድርን ደግሞ ከፍቶላቸው ባሌ ላይ ከዛ ወጡ። ያን ቦታ ስሙ አናጂና ይባላል። ከዛ የወጡበት አይናጌ ይባላል ስሙ። ከዚህም የገቡበት የዛኛው ስም አይናጌ ነው። አቶ መሐመድ በአይናጌ ዋሻ ለ39 ዓመታት እንደኖሩ ይናገራሉ። ብቻዬን ሰባት ዓመት ካስቀመጠኝ በኋላስ ከዛ በኋላስ ቤተሰብ አድርጎኝ ከቤተሰብ ጋር አለሁኝ። አሁን 39 ዓመታችን ሄዷል። ዋሻው በጫካ የተከበበና በር የሌለው ክፍት ቢሆንም በእስካሁኑ ቆይታቸው ምንም አይነት ችግር እንዳላጋጠማቸው ገልጸውልናል። በዚህ ክልል ውስጥ ይሄን መሰለ ጫካ፣ ይሄን መሰለ ድንጋይ ግድግዳ በየአይነቱ አንድ እባብ የሚባል ነገር የለም፣ ከዚህ ጠብቆታል አውሬ የሚባል ነገር የለም። ከዚህ ጠብቆታል። ይሄ የምታዩት በክልል ውስጥ አውሬ የሚባል ከውጭ ሞልቷል። እባብም ደግሞ የሚባል ስንት አይነት ላትልም ከውጭ ሞልቷል። ይሄውላችሁ ይሄ ነው ላችኋል። ጎብኞች ይመጣሉ። እንዴ ማይመጣ የለም። ይገርመዋል። አዎ ፈረንጅ በያነቱ ይመጣሉ። ደግሞ በየአመቱም ደግሞ በአረፋም ጊዜ በገልገላ ጊዜ ይባላል። በጣም ህዝብ ከሺም ህዝብ በላይ ይገባል። እዚህ ዋሻ ውስጥ መኖር ግን አያስፈራም? ቤተሰቦች ሳይፈሩ አይፈሩም። ፍራቱን ማንዱንም ነገር አንስቶት አለ አንስቶት፣ እንግዲህ እንዳት ያንን አካላ አነሳልህ አንተ በጭንቀት ሊጥል መውደቅ ያንን አካላ ዘልህ ወይ ወይ፣ ልንኳን ልታደርቅ ልትቆሙበት አትፈልግም። የአይናጌ ዋሻ ጣሪያና ግድግዳው የድንጋይ ንብርብር ነው። ያም ሆኖ ግን በእስካሁኑ የዋሻ ኑሯቸው የመፍረስ አሊያም የመናድ ነገር እንዳላዩም አቶ መሐመድ ጠቁመውናል። እስካሁን ድረስ አንድም ጠጠር ድንጋይ በጥቆ አንስቼ ወደ ውጭ ያልወረወርኩ። አቶ መሐመድ የሱፍ በአይናጌ ዋሻ እየኖሩ ልጆች አፍርተው እስከ መዳር እንደደረሱ አጫውተውናል። አይናጌ ዋሻ የቱሪስት መስህብ እንደመሆኑ በስልጤ ዞን የቅበት ከተማ አስተዳደር ባህልና ቱሪዝም ጽሕፈት ቤት ኃላፊ አብድልፈታ ላሌ ዋሻውን ለቱሪዝም ዘርፍ ምቹ ለማድረግ እየተሰራ እንደሆነ ገልጸዋል። ይህ ዋሻ ሌላ ቦታ ደክመ፣ ልክ ዋሻው ጋር ገና ስትገባ ውስጥን የያስከው ነገር ሁሉ እንድትረሳ ያደርጋል ቦታው ቀዝቃዛ ቦታ ነው። በጣም መስህብ ቦታዎች ነው። ከዚ አንጻር ከዚህ በፊት ያው ጥናት ባይጠናም እየተሰራ ነው። እንደ አጠቃላይ ዋሻው ላይ ውስጡም ላይ ያሉ አባቶች አሉ ለረጅም ጊዜ የሚኖሩ ከ ሰላሳ ዓመት በላይ ኖረው እዛው ኑሯቸውን ጭምር አደረጉ። ቀጣይ ከተማ አሳደሩም ከዞኑ ጋር በመተባበር ልጆቹን የስራ እድል ፈጥሮ ልጆቹ አዝጎብኝ እንዲሆኑ ና በማህበር በቡድን አደራጅተ ናቸው አስጎብኝ እንዲሆኑ ከዛ አንጻር እነሱን ወደ ስራ እድል ፈጠራ በማስገባት እሱም ስራ ጭምር እየሰራ ነው። በቀጣይነት ደግሞ ብዙ ጥናቶችን ጭምር አሁን ከነዞን ከዞን ቱሪዝም ጋር በመሆን አዳዲስ ጥናቶችን እንትን እያልን ነው። ከተማ አስተዳደሩ አቶ መሐመድ የሱፍንም የተሻለ መኖሪያ ቤት ገንብቶ ከዋሻው በማስወጣት ዋሻውን በቅርስነት ለመጠበቅ ጥረት መጀመሩም ተገልጿል።